እያንዳንድሽ ከችያሽ ጸበል ቅመሽ ላይክ አድርጊ ማለት ነው። ይገባሻል አይደል? ለተዘዋዋሪ ቋንቋ ጸበል ቅመሽ ማለት ይሄን ቪዲዮ ወዳችሁት ከሆነ ላይክ አድርጉ ነው፣ ኮሜንት አድርጉ ነው፣ አስተያየት ጻፉ ነው። ሰብ እንዴት ናችሁ? ደህና ናችሁ? ያለን እግዚአብሔር ይመስገን። እንግዲህ ነገ ገብርኤል ነው። ዳቦ እየደፋሁ ነኝ። ያኝ ኑ ብሉ፣ ኑ ብሉ ብለናል። ጸበል ቅመሱ፣ ጸበል ቅመሱ። እኛ ቤት ታውቃላችሁ ያለን ለገብርኤል ፍቅር እንዳትቀሩት ያለሽ። ለመልአኩ ያለን ፍቅር ታውቃላችሁ። ሁላችሁም ቤተሰብ ማ ኑ ብሉ ብለናል። ጻድቅ ነው ነገ ለነገው መልአክ ቅዱስ ገብርኤል እግዚአብሔር ዓመት ዓመት ወር ወር በለን፣ በሰላም እዛ ያድርሰን። ወሩ ማን ነው? ይሄ ወር የትኛው ወር ነው? ሰኔ ነው ሰኔ ነው እንዴ! ሰኔ ገብርኤል ሰኔ ገብርኤል። ያ ያ ያ ከዛ ቀጥሎ ምንድን ነው? ያማ ያመቱ ነው ደግሞ ሐምሌ ገብርኤል። አዎ ሐምሌ ገብርኤል ደግሞ የዓመቱ ነው። የዓመት የሚበላን እግዚአብሔር አምላክ በሰላም እዛ ያደርሰን። እኔ ዳቦ ስጋገር ብዙ ጊዜ ከላይ ማድረግ ወዳለው፣ ቤተሰብ ምን ኩባ ደስ ይለኛል። እስኪ ነው እየረብሸች ነው። እንግዲህ በጣም ስለሚነፋይ እንደዚህ እንተንዳይ እዚህ ጋር ሲጎላችሁ ቅጣት ጭምር ታደርጋላችሁ ማለት ነው። ምርጥ ድፎ ዳቦ ነው የሚወጣው። እህ ለማንኛውም ምን ይሆን አላደንቅም እኔ እና ነው ለቡራኬ ቀርቦ አሪፍ ከሆነ

ይየሸፈን ነው እንሞ እንዳንቺ ያለ ጠማቂ እንደኔ ያለ ዘካሪ የት ማይገኝ፣ አሉ አባ ኪዳነ ማርያም እኮናቸው። እና እኔ ለመዘከሩ አንደኛ ነኝ፣ ለመጋገሩ ደግሞ እርስዎ ተፍተፍ ላይ ነዎት። እሺ ስለዚህ ሊሸፈን ነው። አዎ ይሸፈናል። ቢያንስ እንደተሸፈነው ስንት ደቂቃ ይቆያል መሰለህ? አስራ አምስት ደቂቃ እንደዚህ ይቀመጣል። ተጠጥፎ ያለ ዳቦ ይወጣዋል ማለት ነው። ያው አንድ አንድ ሰው

ቤተሰብ እንግዲህ ዳቧችን በስሏል፣ እንመልከተው በስሎ ወቶልናል። እንግዲህ ይኸው እየወጣ ነው። ኦ ማይ ጋድ ኦ ማይ ጋድ! እንግዲህ በዚህ መልኩ ብስጥ እንብላለች እና እስኪ ኦ አጀማመሩ ስናየው ጥሩ ይመስላል። ቤተሰቦቼ እንግዲህ ተመልከቱ፣ ቆንጆ ዳቦ ሆኗል።

እያንዳንዱ ከችያሽ ጸበልቅመሽ ላይክ አድርጊ ማለት ነው። ይገባሻል አለ ለተዘዋዋሪ ቋንቋ ጸበልቅመስ ማለት እንዴ። ይሄን ቪዲዮ ወዳችሁት ከሆነ ላይክ አድርጉ ነው፣ ኮሜንት አድርጉ ነው ነው፣ አስተያየት ጻፉ ነው። ምን እንዴት ነው እንደወጣ እንጂ አስደማሚና አስገራሚ ሙያ እንዳለሽ ያው በዚሁ ልመሰክር ተገደድኩ። ያው እንዴ ከፍታው ራሱ ያቸው በጣም የሚያምር ዳቦ ወጣልኝ ማለት ነው ቤተሰብ